ነው ያንን መድኃኒት ግን የጠጣው ጽናት ሳትሆ ሳይሆን ኪራ ጠጥቶታል ማለት ነው። ምክንያቱም ውሃ ፈልጋለው ብሎ ወደ ኩሽና ሲመጣ የጽናት የተቀዳ በብርጭቆ ያለው ውሃ ነበረ። ስለዚህ ይህን እጠጣለው እዚሁ ጠጥቼ እሄዳለሁ በጠራሽ አልሰማኝ ስላልሽ ነው በማለት ኪራ ለእሷ እያደረገውን እንግዲህ ኪራ ጠጥቶታል ማለት ነው እና ያው እንቅልፍ ነገር ነው የወሰደው፣ ሌላ ምንም ነገር ያደረገው ነገር የለም። በእርግጠኝነት ህ ፅናት ብትጠጣው ያ ነገር እንቅልፍ ወስዷት፣ ወይንም ደግሞ ኪራ ቤት ውስጥ ባይኖር ያው ሄኖክ ምን ሊያደርግ እንደሚችል ሁላችን የምናውቀው ነገር ነው ማለት ነው። ስለዚህ አልተሳካለትም። ያው እንግዲህ ጽናት ጽናት እና ኪራ አሁን ላይ በተለይ ጽናት በጣም እየቀናች ትገኛለች ማለት ነው። ምክንያቱም ሀሴት እና ኪራ በጣም እየተቀራረቡ መጥተዋል ማለት ነው። አብረው መውጣት፣ እንዲሁም ደግሞ አብረው የማውራት ምናምን ብቻ አብረው የመጫወት ሁሉን ነገር ሰፋ ሆኗል ማለት ነው። በፊት እንደውም ኪራ ጽናት ካየች ምናምን በቃ ከእሷ ጋር ሆኖ የሆነ ነገር ሲያደርግ እንደውም ካየችው ድንግጥ ይል ነበር ማለት ነው። እና ያው ከሀሴት ጋር እየተቀራረበ ነው። ሀሴትም እንግዲህ ከሱ ጋር ብዙ የማወራው ነገር ብዙ የምጫወተው ነገር ለራሴ እየገረመኝ ነው ብላለች ማለት ነው። እንግዲህ ሀሴት ከድሮ ጀምራ ከሄኖክ በኋላ ምንም አይነት ጓደኛ ወይንም ደግሞ ምንም አይነት ፍቅረኛ ወንዶችን ቀርባ አታቅም ማለት ነው። ስለዚህ አሁን ለምንድን ነው እንደዚ አይነት ስሜት የሚሰማኝ? ብዙ ማውራት ጀምር ያለው መለፍለፍ ጀምር ያለው ከኪራ ጋር ሲሆን በማለት እንግዲህ ራሷን በራሷ አውርታለች ማለት ነው። ለራሷ አገርሟታል ይህ ስሜት እንዲ ሊሰማኝ ቻለ በማለት ስታወራ ነበር ማለት ነው። ያ ደግሞ እንግዲህ ፍላጎት ኪራ ጋር ሊኖራት ችሏል ማለት ነው። እንዲሁም ጽናትንም ጠይቃታለች ማለት ነው ነው። ያው ኪራ ግን ምን አይነት ልጅ ነው በጣም መልካም ነው አደለ በማለት ጽናትን ጠይቃት ነበረ፣ ኪችን ድረስ በመሄድ ማለት ነው። ጽናት ደግሞ አዎ እጅግ በጣም መልካም ልጅ ነው ኪራ በማለት ትመልስላታለች። ወይኔ በፊት እኮ እንደዚህ አልነበረን የማቀው ብላ ነበረ ሀሴት። አዎ ልክ ነሽን የምራሱ ሳገኘው እንደዚህ መልካም አልነበረም ነገር ግን ከጊዜያት በኋላ ነው በጣም ደግ የሆነና መልካም የሆኖ የመጠው በማለት ጽናት መልሳላታለች ማለት ነው። እንግዲህ የሁለታቸውን መቀራረብ ያየችው ጽናት ደግሞ እጅግ በጣም በቅናት እየቀናች ትገኛለች ማለት ነው። በነገራችን ላይ በኮሜንቶችም የተለያዩ ሀሳቦች የሚሰጡትም ጽናት አብስተሸዋል፣ ጽናት እንደዚህ ሆነሻል፣ እንደዚህ ማድረግ አልነበረብሽም አሁን ሀሴት እና ኪራ ቢቀራረቡ እኛ ራሱ ምንም እንትን አንልም የሚሉም ብዙዎች አሉ ማለት ነው። በነገራችን ላይ ኪራና ጽናት እጅግ በጣም ይዋደዳሉ በእርግጠኝነት እኔ እንግዲህ ሀሳብ ማለት ነው። በእርግጠኝነት እንደ ምናልባት ከሀሴት ጋር ራሱ ኪራና ሀሴት በደንብ ተግባብተው ወይንም ደግሞ እንደ ፍቅረኛ ቢተያዩ ራሱ ጽናት ዘማትልም የሆነ ሰዓት ሀሳዋ ይወጣል ብዬ ነው ማስበው። ምክንያቱም ትወደዋለች፣ ታፈቅረዋለች ኪራም እንደዚው ማለት ነው። ስለዚህ ያው በምትወጂው በምታፈቅሪው ሰው መጠላት ምን አይነት ከባድ ነው እያለ ነበር ለሀሴት እራሱ ማለት ነው። ስለዚህ እንደማትወደው ወይንም ደግሞ እንዳልወደደችው ሳይሆን እንደምትወደው እንደምታፈቅረው ይሄን ሁሉ ነገር የምታደርገው ደግሞ ለእሱና ለቤተሰቦቹ ብላ እንደምታደርገው ሲያውቅ ደግሞ እሱ የባሰ ይሰማዋል ብዬ ነው የማስበው ማለት ነው። ስለዚህ ምንም ይሁን ምንም ጽናትና ኪራ አይለያዩም ለማለት ነው ማለት ነው። እና ደግሞ የቆቁመረቅ ደግሞ ከሀሴት ጋር እየተግባቡ ጓደኝነታቸውንም እያጠነከሩ ይገኛሉ ማለት ነው። እና ሰኔን እጅግ በጣም ነው መወዳት ማለት ነው። ያው የሄኖክ ደግሞ እንግዲህ አሁን ላይ ጽናትን እንደሚወዳት እንደሚያፈቅራትም ለሀ ሴት ተናግሯል ማለት ነው እና እኔ ፍቅር ይዞኛል እሱንም ደግሞ ማነች ብላ አፋጠው ነበረ ሀሴት ማለት ነው። ከዚሁ ከጽናት ነው ብሎ ተናግሯል ማለት ነው እና መልካም ሴትና ጥሩ ሴት እንደሆነች እንግዲህ ሀሴትም ስለ ጽናት ስትናገርም ነበር ማለት ነው እና እሷ ጥሩ ነች፣ ግን የሚገበው ሁሉ እንትን ነው መጥፎ ነው እያለች ስትናገር ነበር። ያ ማለት ደግሞ ሄኖክ ቢወዳት ቢያፈቅራትም ያው ለእሷ ለጽናት አይሆንም በማለት ነው ባጭሩ ማለት ነው። እና ስለ እሷ መንገላታት ወይንም ደግሞ ስለ ጽናት ይህ ሁሉ ማለፏን እንግዲህ ምሩ ሁሉን ነገር ታውቃለች ማለት ነው። እንግዲህ ሄኖክ ቤት ውስጥ ማለት ኩሽና ውስጥ እየመጣ ሲያስቸግራት እንግዲህ አንደኛ ራሱን ብለሽ ለምን አጥዩም በማለች እንግዲህ ሩም ስትናገር ነበር ማለት ነው። ከዚህ በፊት ናሆሚንም እንደመታችሁ ታስታውሳላችሁ ከነኪራ ጋ ሆኖ ማለት ነው። እና ቀጥታ ወደ ኩሽና ሲመጣ እንደዚሁ በመጥበሻ እራሱን መጥተው ወድቆ ነበረ ማለት ነው። እና ያንን እያስታወሱ ፈታ እያሉ ነበረ። እና ግን እጅግ በጣም ያው ብዙ ነገር አሳልፋለች፣ ብዙ ነገር ሆናለች ጽናት ማለት ነው። ስለዚህ ኪራ ለጽናት ይገባታል። እንደ ናሆሚ ወይንም ደግሞ እንደ ምሩ ደስ ያለ ህይወት ይኖራሉ የምንላቸው ጥንዶች ናቸው ማለት ነው። ስለዚህ ሀሴት ገብታ ወይንም ደግሞ ከኪራ ጋር ተግባብተው ከነሱ ጋር ሁለታቸው ከቀጠሉ ነገሩ ይበላሻል የሚል ነው። ብዙዎች እንደውም በአምሳ አምስት ፓርት ላይ ኪራ እውነቱን ማወቅ አለበት፣ ጽናት መናገር አለባት፣ በቃ መስተካከል አለበት። ድራማውም እንዴ እኛ ማየት ልናቆም ነው የሚሉም በጣም በርካቶች አሉ ማለት ነው። ስለዚህ ይስተካከል፣ ይስተካከል ጽናትና ኪራ ይህ መለሱ እንዲሁም ደግሞ ሄኑክ ጽናትን የሚያስቸግራትን ነገር ማቆም መቻል አለበት። ይህንም እንደሚያስቸግራትም እንደሚያስገድዳትም ኪራ ማወቅ አለበት የሚል ሀሳብ ነው ያለኝ ማለት ነው። እና ያው እንግዲህ በተረፈ ሁላችሁንም በያላችሁ በሰላማችሁ ይብዛለን። በክፍል አምሳ አምስት ነገ ነገ በተከታታይ ቀን ይለቀቃል። ማክሰኞ እና ሮብ ነው ተከታታይ ቀን የሚለቀቀው ማለት ነው እና ነገ ይለቀቃል። ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሆኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሰላም ሆኖልኝ